ሐሰተኛ የውጭ ሀገራት ገንዘቦችን ይዘው ሲንቀሳቀሱ የነበሩ አራት ተጠርጣሪዎችን በቁጥጥር ስር አውሎ ምርመራ እያጣራ እንደሚገኝ የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ተጠርጣሪዎቹ በረዋ ከበደ፣ ሙላት አባይ፣ ሳሙኤል ሙሉጌታ እና ጃኮብ ፔንዞ የተባሉት ሲሆኑ የወንጀል ድርጊቱን የፈጸሙት ጥቅምት 30 ቀን 2018 ዓመተ ምህረት በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ ስድስት ልዩ ቦታው ልዩ ሆቴል አካባቢ ነው ተብሏል። ሙላት አባይ የተባለው ተጠርጣሪ የተበደረውን ገንዘብ ልመልስ በማለት አስተኛ መቶ ዶላር ለጓደኛው እንደሰጠ የገለጸው የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ ግለሰቡም ከጓደኛው የተቀበለውን ዶላር ወደ ባንክ በመሄድ ለመመንዘር ሲሞክር አስተኛ መሆኑ ስለተረጋገጠ ለፖሊስ ጥቆማ ሰጥቷል ተብሏል። ፖሊስ ጥቆማውን መነሻ በማድረግ በወንጀሉ አንደኛውን ተጠርጣሪ ከነ አባሪው በመያዝ በተደረገ የአካል ፍተሻም አንድ ሺህ ሐሰተኛ ዩሮ ሲገኝበትም ወይም ሊገኝ ችሏል ነው ያለው። ፖሊስ ባደረገው ምርመራ የማስፋት ተግባሩ ሳሙኤል ሙሉጌታ የተባለው ተጠርጣሪ እንደሰጣቸው ለፖሊስ መረጃ በመስጠታቸው የተጠቀሰው ግለሰብ በቁጥጥር ስር በሚውልበት ጊዜም አንድ ሺህ አራት መቶ ሀሰተኛ ዶላር እንደተገኘበትም የምርመራ መዝገቡ ያስረዳል። ምርመራው የማስፋት ስራውን ያላቆመው ፖሊስ ሶስተኛ ተጠርጣሪ ሀሰተኛ ዶላሩን ከየት እንዳመጣው ሲጠየቅ የውጭ ሀገር ዜጋ ወደ ሆነችው አራተኛ ተጠርጣሪ ጃኮ ፔንዞ መምራቱን ያስታወሰው ፖሊስ መምሪያው የውጭ ሀገር ዜግነት ያለው አራተኛው ተጠርጣሪም 5600 ሀሰተኛ ዶላር መገናኛ አካባቢ ይዞ ሲንቀሳቀስ በቁጥጥር ስር በየዋልና በአጠቃላይም ከ8 ሺህ በላይ የውጭ ሀገር ገንዘቦች መያዛቸውንም ፖሊስ ገልጧል። ህብረተሰቡ ሐሰተኛ የውጭ ሀገርም ሆነ የሀገር ውስጥ የገንዘብ ኖቶችን ስርጭት ለመከላከል ከሚመለከታቸው የጸጥታ አካላት ጋር በጋራ በመሆን መከላከል ይኖርበታል ሲልም የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስቧል። ሰላም ጤና ይስጥልን። የተከበራችሁ አድማጭ ተመልካቾቻችን እንዴት ናችሁ? ኢትዮጵያ ትሻገር ዘንድ በውስጧ ያሉ መጥፎ አረሞች ከያሉበት እየተነቀሱ ይወጣሉ፣ ይቃጠላሉ፣ ይጠፋሉ። ኢትዮጵያ ጠላቶቿን የጠላቶቻችንን መጥፎ አጀንዳ ተሸክመው በውስጣችን ያሉ ነውረኞችን ሁሉ እየረገጠችና እያቃጠለች ከፍ ከፍ የምትልበት የፈጣሪ ውሳኔ የሆነበት ዘመን ነውና ኢትዮጵያ በድል ትቀጥላለች። የእኛ አስተዋጽኦም እንዲሁ ለመልካም ይሆን ዘንድ ራሳችንን በዚያ እናሰልፍ እያልን ወደሚቀጥለው ዜና እንለፍ። በከባድ የሙስና ወንጀል ምርመራ የተጣራባቸው አስራ አንድ ተጠርጣሪዎች ክስ ተመስርቶባቸዋል ሲል የኢትዮጵያ ፌዴራል ፖሊስ ገለጠ። በከባድ የሙስና ወንጀል ምርመራ የተጣራባቸው አስራ አንድ ተጠርጣሪዎች ክስ እንደተመሰረተባቸው የኢትዮጵያ ፌዴራል ፖሊስ ነው ያስታወቀው። ክስ የተመሰረተባቸውም ተጠርጣሪዎቹ አንደኛ ተከሳሽ አቶ ክፍሌ ወልድ ማርያም ጋቦ የኢትዮጵያ የግብርና ስራዎች ኮርፖሬሽን ዋና ስራ አስፈጻሚ የነበሩ፣ ሁለተኛ ተከሳሽ አቶ ወልድ አብደ ምስ ክብረት በኢትዮጵያ ግብርና ስራዎች ኮርፖሬሽን የግብርና ግብአት ምርትና አቅርቦት አብይ ዘርፍ ምክትል ዋና ስራ አስፈጻሚና የአፈር ማዳበሪያ ግዢ ኮሚቴ ሰብሳቢ የነበሩ፣ ሶስተኛ ተከሳሽ አቶ ተንሳይ መጫ ወልደ ስላሴ በኢትዮጵያ ግብርና ስራዎች ኮርፖሬሽን የኮርፖሬት ሀብት አመራር ዘርፍ ምክትል ዋና ስራ አስፈጻሚ እና የአፈር ማዳበሪያ ግዢ ኮሚቴ አባል የነበሩ አራተኛ ተከሳሽ ወይዘሪት መንበረ ኃይለማርያም ነጋሳ በኢትዮጵያ ግብርና ስራዎች ኮርፖሬሽን የኮርፖሬት ፋይናንስ ዘርፍ ምክትል ዋና ስራ አስፈጻሚና የኮርፖሬሽኑ የግዢ ኮሚቴ አባል የነበሩ አምስተኛ ተከሳሽ አቶ ሚሊዮን ገረ መውሸቱ በኢትዮጵያ የግብርና ስራዎች ኮርፖሬሽን ከፍተኛ የግዢ ባለሙያና የአፈር ማዳበሪያ ግዢ ኮሚቴ አባልና ጸሐፊ የነበሩ ስድስተኛ ተከሳሽ አቶ ሰለሞን ገብረ መላክ በኢትዮጵያ የግብርና ስራዎች የግብርና ምርት ማሳደጋዎች አቅርቦት ዘርፍ ስራ አስፈጻሚ የኮርፖሬሽኑ የአፈር ማዳበሪያ ግዢ ኮሚቴ አባል የብሔራዊ የአፈር ማዳበሪያ ግዢ ኮሚቴ ጸሐፊም የነበሩ ሰባተኛ ተከሳሽ አቶ መንግስቱ ተስፋ ላቀ በኢትዮጵያ ግብርና ሚኒስቴር የግባት አቅርቦት መሪ ስራ አስፈጻሚ የብሔራዊ የአፈር ማዳበሪያ ግዢ ቴክኒካል ኮሚቴ ሰብሳቢ የነበሩ ስምንተኛ ተከሳሽ አቶ ዘላለም ዳኘ ሮሪሳ በኢትዮጵያ የግብርና ስራዎች ኮርፖሬሽን የግብአት ግዢና ትራንዚስት ክፍል ስራ አስጋጂ የነበሩ ዘጠነኛ ተከሳሽ ካፕቴን ወንደሰን ካሳ አሰፋ ኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ምክትል ስራ አስፈጻሚ የነበሩ አስረኛ ተከሳሽ አቶ ጸጋይ በረሃ ኪዳኑ በኢትዮጵያ ተስማሚነት ምዘና ድርጅት የኢንስፔክቴሽን ዳይሬክቶሬት ዳይሬክተር የነበሩና በመጨረሻም 11ኛ ተከሳሽ አቶ አለባቸው ሞልቶት ዳኛ ኢትዮጵያ ተስማሚነት ምዘና ድርጅት የጅቡቲ ቅርንጫፍ ጽህፈት ቤት ኃላፊ የነበሩ ናቸው። በወንጀል ድርጊቱ ተጠርጥረው ክስ የተመሰረተባቸው እነዚህ ተከሳሾች በጋራና በተናጠል የተሰጣቸውን ስልጣን ያለ አግባብ በመጠቀም የክልል መንግስታት ለኢትዮጵያ ግብር ስራዎች ኮርፖሬሽን የዓለም አቀፍ የአፈር ማዳበሪያ ግዥ እንዲፈጸም የሰጡትን ውክልናና የኮርፖሬሽኑ የስራ አመራር ቦርድ ውሳኔዎች፣ የግዥ መመሪያዎችን፣ ውሎችና ድንጋጌዎችን በመጣስ ወንጀል ተጠርጥረው ምርመራ የተደረገ መሆኑ ተገልጿል። ተከሳሾቹ የተ ነገረውን ወይም የተጋገረው ማዳበሪያ ማስከስከስ ወጪ 204ሺ የአሜሪካን ዶላር ያለ አግባብ በመክፈል ከመቀሌ መርከብ ጊር ተነቀለ በማለት ኮርፖሬሽኑ 100ሺ የአሜሪካን ዶላር ተጨማሪ የማጓጓዣ ወጪ እንዲያወጣ በማድረግ ጥራት የሌለው ማዳበሪያ የተጓጓዘበት ወጪ 39 ሚሊዮን 992860 የአሜሪካን ዶላርን ጨምሮ በድምሩ 40 ሚሊዮን 296860 የአሜሪካን ዶላር ወይም አምስት ቢሊዮን ስድስት መቶ ሰማንያ አንድ ሚሊዮን ስምንት መቶ ሃምሳ ሰባት ሺህ ሁለት መቶ ስልሳ በመመዝበር ብር ማለት ነው። በመዝበር በህዝብና በመንግስት ላይ ጉዳት በማድረሳቸው የኢትዮጵያ ፌዴራል ፖሊስ በዋናነትም በወንጀል አድራጊነትና ተካፋይ በመሆን በፈጸሙት ከባድ የሙስና ወንጀል የምርመራ መዝገብ አጣርቶ በፍትህ ሚኒስቴር ለአቃቢ ህግ ከላከ በኋላ በተጠርጣሪዎቹ ላይ ክስ እንደተመሰረተባቸውም አስታውቋል። የተከበራችሁ አድማጭ ተመልካቾቻችን፣ ቀደም ሲል ያነበብነውን ዜና ፌዴራል ፖሊስ የዘገበ መሆኑን ቲክቫህ ኢትዮጵያ ከዛ ጠቅሶ ያነበበው ነው ወይም ያቀረበልን ነው ያነበብነው ማለት ነው። ነገር ግን በተለያየ ጊዜና ወቅት ላይ የኢትዮጵያ በሽታዎች በየጊዜው ከመብዛታቸው አንጻር ያልተነቀሉ ያልጠፉ ቢመስሉም በየጊዜውና በየሰዓቱ ግን እየተነቀሉ መቼም ቢሆን እንዳያቀጠቅጡ ወይም መልሰው እንዳያገግሙ ሆነው እየጠፉ መሆናቸውን እያወቅን በዚህ በመልከስከስና ሕግና ሥርዓትን ሃይማኖትም ሆነ ባህል ወግና ሰብእናም በማይፈቅዳቸው የረከሱ ነገሮች ላይ ተዘፍቀን የነበርን ሰዎች ሁሉ መቼም ቢሆንም መቼ እርኩሰትና ጥፋት የጥራቶቻችን ክፉ ስራ በኢትዮጵያ ምድር ላይ ወደፊት የማይመጣ መሆኑን አውቀን ከወዲሁ ተጠንቅቀን በይቅርታ የተዘጋጀውን እድል ሁሉ ተጠቅመን ሀገርንም ራስንም ለማሻገር መዘጋጀት ላይ ትኩረት እናድርግ ነው የምንለው። ምክንያቱም ሰዎች ቀጣጥለው ቢያዩት ጥሩ ነበር። በሀገራችን ላይ በህዝባችን መካከል ዘረኝነትን ዘርተው ሀገርን ከፋፍለው በሁሉም ቦታ ላይ ብጥብጥን እያወሩና እየተረኩ በሚዲያም በገንዘብም ድጋፍ እያደረጉ በተለያዩ ልዩነቶች መካከል ላይ የበቀሉ ውጭ ዘራሽ መጥፎ የመጠፋፋት አረሞችን አጥፍተን ኢትዮጵያን ወደፊት እናስቀ እንቀጥል ዘንድ ይህን አውቀን እንጓዝ። ሀገርን ለማጥፋት የሚያስችሉ ማቴሪያሎችና ሀሳቦችን ድጋፍ የሚያደርጉ የውጭ መጥፎ ጠላቶቻችን ሁሉ ሀገርንና ህዝብን ሊጠቅሙ የሚችሉ ሀገርና ህዝብንም ሊያሳድጉ የሚችሉ ድጋፎችን ግን መቼም ቢሆን የማያደርጉና መጣያጡለትን መሳሪያ እየሰጡ በገዳይነት ወይም በተገዳይነት በእኛ መጠፋፋት ላይ እየቀለዱና የረከሰ ማንነታቸውን በዛ ውስጥ በግብይት የሚያፈረጥሙ እጅግ በጣም ዓለም የምትጸየፋቸው ወይም የምታነውራቸው በጣም ብዙ ሀገራትና ብዙ መሪዎች ያሉባት ምድር ናትና፣ ከነዛ ቆሻሾች ከነዛ ነውረኞች የቆሸሸ ወይም በነውር የዳበረ ማንኛውም የጥፋት አውድ ውስጥ ወጥተን ኢትዮጵያዊ እንሁን፣ ሰቦች እንሁን። በኢትዮጵያ ውስጥ ያለ ሃይማኖትም ይሁን ባህል ይከበርና በዛ አክብረን ተከብረን አብረን እንኖር ዘንድ ከውጭ ዘራሽ የጥላቶቻችን ወጥመድ ራሳችንን ነፃ እናውጣ። ለመሆኑ መቶ ቢሊዮን ብር በላይ እንዴት ተሰወረ? እነዛስ እንዴት ተያዙ? ቀደም ሲል ያነበብነውን ዜና እያስታውሳችሁ ቀጣዩና በተለይ በዛሬው ዕለት አበይት ጉዳይ ሆኖ በኔትወርክ ምክንያት በቀጥታ ባንገባም ይህን ነገር ማጋለጥ የምንፈልገውን ሰብዕናችን ጠፍቶ ነውር መስራት እንደ ጽድቅ የሚታይበት አመለካከት እና እይታ፣ መማር መሰልጠን ማለት መሰይጠን መሆኑን ከነጫጭ ሰይጣኖች የወረስ ነው። እጅግ በጣም ነውረኛ ተግባርን ተቀብለን በመሄዳችን መጥፋታችንን ያሳይ ዘንድ ይኸው የታመነ ሁሉ የካደበትና ያመነው ያከበር ነው ስልጣን የሰጠ ነው የወደን ነው፣ ሁሉ በተቃራኒው ነውርን የሚፈጽምበትን እውነት የሚያሳይ ቀጣዩን ዜና እንስማ። ከመቶ ቢሊዮን ብር በላይ በመሰወር የተጠረጠሩ የስፖርት አወራረጅ ድርጅት ባለቤቶችና ተባባሪዎቻቸው ተያዙ። ለመንግስት ገቢ መሆን የነበረበትን ከአንድ መቶ ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩት የስፖርት አወራረጅ ድርጅት ባለቤቶችና ተባባሪዎቻቸው በቁጥጥር ስር መዋላቸውን የብሔራዊ መረጃና ደህንነት አገልግሎት አስታውቋል። አገልግሎቱ እንደገለጸው በቤቲንግ የስፖርት አወራራጅ ድርጅቶችና ፊንቴክ ወይም አግሪጌተር በሚባሉ የገንዘብ ክፍያ ስርዓት አቅራቢ ተባባሪ ተቋማት ዙሪያ ጥናትና ክትትል ሲከናወን ቆይቷል ብለዋል። ፈቃድ ያላቸውና ከሚመለከታቸው የመንግስት አካላት ጋር በገቡት ውል መሰረት የማይሰሩ በህገ ወጥ ድርጊት ተሰማርተው በመገኘታቸው ፈቃዳቸው የተሰረባቸው እንዲሁም ምንም አይነት ፈቃድ ሳይኖራቸው በስፖርት አወራረጅነት ተሰማርተው የነበረው አካላት በዓለም አቀፍ የኢንተርኔት ስር አማካኝነት በህገ ወጥ ድርጊት ተሰማርተው መገኘታቸው ተገልጧል። የብሔራዊ መረጃና ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ ኢትዮጵያ ፌዴራል ፖሊስ፣ የአዲስ አበባና የድሬዳዋ ከተማ አስተዳደር የጸጥታ አካላት እንዲሁም በህብረተሰቡ ትብብር አማካኝነት ሀያ አራት ተጠርጣሪዎች በቁጥጥር ስር መሆናቸውን መግለጫው አስታውቋል። በተለይ በህጋዊነት ሽፋን ፈቃድ ያወጡት ድርጅቶች ላይ ክትትል ለማድረግ ሙከራ በተደረገበት ወቅት ሁሉም ፈቃድ ሲያወጡ ይዘውት ከነበረው ቢሮ መልቀቃቸውና አድራሻቸውን መሰውራቸውም ተረጋግጧል። የቤቲንግ የስፖርት አወራራጅ ድርጅቶቹ ፌንቴክ ወይም አግሪጌተር ተብለው ከሚጠሩ የፋይናንስ ስርዓቶችን ከሚያሳልጡላቸው የሀገር ውስጥ የክፍያ ስርዓት አቅራቢ ተቋማት ጋር በመመሳጠር በአጠቃላይ ሲያንቀሳቅሱ ከነበረው የገንዘብ መጠን መንግስት በተለያዩ የገቢ አማራጮች ማግኘት የነበረበትን አንድ መቶ ቢሊዮን በላይ መሰውራቸው እንደተደረሰበትም አመላክቷል። የቤቲንግ የስፖርት አወራራጅ ድርጅቶቹ በተለያዩ የገንዘብ ክፍያ ስርዓቶች አማካኝነት የሚሰበስቡትንና የሚያዘዋውሩትን የገንዘብ መጠን ያማከለ ግብር አለመክፈላቸው እንደተደረሰበት የጠቆመው መግለጫው፣ በክሪፕቶ ከረንሲና በተለያዩ ዓለም አቀፍ የሀዋላ ገንዘብ ማስተላለፊያ አማራጮች አማካኝነት የሚያገኙትን ገቢ በውጭ ምንዛሬ በመቀየር ሲሰውሩና ከሀገር እንዲወጣ ሲያደርጉ መቆየታቸውንም አስታውቋል። ፌንቴክ ወይም አግሪኬተር የሚባሉት የሀገር ውስጥ የገንዘብ ክፍያ ስርዓት አቅራቢ ተቋማቱ ከብሔራዊ ባንክ ፈቃድ በመውሰድ የሚንቀሳቀሱ ቢሆንም የደንበኞችን ሚስጥር መጠበቅ የሚል ሙያ አሰራርን እንደ ሽፋን ተጠቅመው የቤቲንግ የስፖርት አወራድ ድርጅቶች የሚያንቀሳቅሱትን የገንዘብ መጠን ከሚመለከታቸው የመንግስት አስፈጻሚ ተቋማት በመደበቅ ወይም አሳንሰው በማቅረብ በግብር ስወራ እንዲሁም ከፍተኛ የሀገር ሀብትን ወደ ውጭ በማሸሽ ወንጀል ላይ ተሳትፎ እንዳላቸውም የአገልግሎቱ መግለጫ አብራርቷል። የተለያዩ ሀገራት ዜግነት ያላቸው ግለሰቦችም ጭምር ከኢትዮጵያ ውጭ ሆነው ሀገር ውስጥ ለሚገኙ ተባባሪዎቻቸው ውክልና በመስጠት ህገወጥ ድርጊቱን ሲፈጽሙ መቆየታቸው እንዲሁም ውጭ ሀገር የበለጸጉ ሶፍትዌሮችን ጥቅም ላይ ማዋላቸውና ድርጅቶቹ ቋሚ አድራሻ የሌላቸው መሆኑ ወንጀሉን ውስብስብና ለቁጥጥር አስቸጋሪ አድርጎት ቢቆይም የደህንነት ተቋሙ ከሌሎች የመረጃና የጸጥታ አካላት ጋር በመተባበር ባደረገው ስምሪት ተጠርጣሪዎች መያዛቸውንም ተመላክቷል በህገ ወጥ ድርጊቱ ከሀገር ሲሸሽ የነበረው ከፍተኛ ገንዘብ ሽብርተኝነትና ጸረ ሰላም ቡድኖችን በገንዘብ ለመደገፍ በህገወጥ መንገድ የተገኘን ገንዘብ ህጋዊ ለማስመሰል እንዲሁም ለኮንትሮባንድ ንግድ ማካሄጃ እንደሚውል የጠቆመው የአገልግሎቱ መግለጫ ሀገራዊ የማክሮ ኢኮኖሚ ማሻሻያውን በመጻረር የኢትዮጵያን ብሔራዊ ደህንነትና ጥቅሞችን ስጋት ላይ ለመጣል የሚደረግ እንቅስቃሴ አካል በመሆኑ ዜጎች ማንኛውንም አይነት ተመሳሳይ እንቅስቃሴዎች ሲመለከቱ ለደህንነትና የጸጥታ አካላት የሚሰጡትን ጥቆማ አጠናክረው እንዲቀጥሉ ሲል የብሔራዊ መረጃና ደህንነት አገልግሎት በመግለጫው አመላክቷል ሲል ኤፍኤምሲ ዘግቧል። የተከበራችሁ አድማጭ ተመልካቾቻችን ሀገራችንን ለማጥፋት ከውጭም ከውስጥም ሆኖ ትንሽ ትልቁ በቻለው አቅም ለጥፋትና መጠፋፋት ሲተባበር ስለነበረ ዛሬም ያ ነገር ቆጭቶን ካለንበት የተለያዩ ፈተናዎች ራሳችንን ነጻ አድርገን ለበጎ ነገር ለመሳተፍ የሚያስችሉ አስተላልፎችና ዝግጅቶችን እናደርግ ዘንድ ሁልጊዜ አብዝተን እንናገራለን። ይሄው ዛሬም ደግመን ተናገርን። ክፎች ደግመው ላይ ቀጥሉ የክፎዎች መሞትና መቀበር የተረጋገጠ ሆኖ ሲያበቃ ምንጊዜም ህይወት ላይዘሩና የጥፋት አሻጥራቸው ከመነቀልና ከመቃጠል ከመበጣጠስ ውጪ ኢትዮጵያና የኢትዮጵያን ህዝብ ለማሰቃየት መቸም ቢሆን ላይቀጠል አንዴ ያ ነገር ወደ ሞት የሚሄድ መሆኑን አውቀን እዚህ ውስጥ በማወቅ የሚሆን ባለማወቅ የገባን እህት ወንድሞች ከዚህ የረከሰና ነውረኛ ተግባር ራሳችንን እንድንጠብቅ በዚህ በጉባለች ኢትዮጵያ ቤተሰብ አሳስባለሁ። እውነት ያሸንፋል፣ ውሸት ይሸነፋል፣ ባንዳነት ከባዕዳዎች ቆሻሻ ተልእኮ ጋር ይቀበራል፣ የኢትዮጵያ ከፍታ ይረጋግጣል። ያ የፈጣሪው ውሳኔ ነውና ራሳችሁን አታርክሱ። በረከሰ ማንኛውም ነገር ላይ ራሳችሁን ከረከሰ ሁኔታ ጋር አትቅበሩ እያልን ይህንኛውን ምዕራፍ በዚህ እንዝጋ። ኢትዮጵያ ታበጽህ ነው ያብ እግዚአብሔር። የኢትዮጵያ ድል ይቀጥላል። መልካም ጊዜ። ከምርጫው በፊት ህጋዊ ሰውነቱ መመለስ አለበት አለ የህዋት ቃል አቀባይ። በብሔራዊ ምርጫ ቦርድ ከፖለቲካ ፓርቲ ነት የተሰረዘው ህዋት ቃል አቀባይ አቶ ሚካኤል አስገዶም ለደቼ ቬሌ እንደገለጹት ህዋት በብሔራዊ ምርጫ ቦርድ ከህጋዊ የፖለቲካ ፓርቲ ነት የተሰረዘው በህገወጥ መንገድ ነው ብሏል። ህወሓት በፕሪቶሪያዊ ሰላም ስምነት ከፌዴራል መንግስቱ ጋር አብሮ የፈረመ ፓርቲ ነው ያለው ቃል አቀባዩ ብሔራዊ ምርጫ ቦርድ ፓርቲውን ከህጋዊ የፖለቲካ ፓርቲነት የሰረዘው በህገ ወጥ መንገድ ነበር ሲል ተናግሯል። ውሳኔው ስምነቱን በመጣስ የተደረገና በፖለቲካዊ መንገድ አለአግባብ የተሰራ ነው በማለትም ነው የተቸው። ምርጫው የመጣ መሆኑ ይታወቃል። ግን ምርጫው ከመምጣቱ በፊት አላግባብ የተሰረዘው ህጋዊነት መመለስ አለበት። ምክንያቱም ያለ አግባብ ነው ህጋዊነቱ የተቀማው። ህጋዊ መሰረትም የለውም ህገ መንግስታዊ መሰረትም የለውም። ተደራድረን በእኩል ተስማምተን በሁለታችንም በኩል ያለውን ነገር አብረን ተደራድረን እንድንፈታ ነው የተስማማ ነው። ስለዚህ ምርጫ ከመምጣቱ በፊት ወደ ፕሪቶሪያው ስምነት ተመልሰን ህጋዊ ሰውነቱ መመለስ አለበት ብሏል ቃል አቀባዩ። ህወሓት ከህዳር 8 ቀን እስከ ህዳር 13 ቀን 2018 ዓ ም የማዕከላዊ ኮሚቴ ስብሰባ ማካሄዱን የገለጸው ቃል አቀባዩ ፓርቲው ህጋዊ ሰውነቱ እንዲመለስና የፕሪቶሪያውን የሰላም ውል ተግባራዊ እንዲሆን ውሉን አቋረጠ ካሉት የፌዴራል መንግስት ጋር ድርድር ማድረግ ቀጣይ የፓርቲው እርምጃ መሆኑን አመላክቷል። ከዚህ ባሻገር በስምነቱ አደራዳሪ የነበሩ አካላት ስምነቱን ዳር እንዲያደርሱትም ነው ጥሪ ያቀረበው። የፕሪቶሪያው ስምነት ተባብረን ነው መፈጸም ያለብን፣ ሁላችንም ማክበር ነው ያለብን ብለን እስከ መጨረሻው ድረስ የበኩላችንን ጥረት እያደረግን ነው። ሁላችንም በዚህ ነው እየሄድን ያለ ነው። በዚህ በኩል ደግሞ አደራዳሪዎቹ ያለ ማህበረሰብ የአፍሪቃ ህብረትም የአውሮፓ ህብረትም የጀመሩትን የማደራደር ስራ እስከ መጨረሻው የደረሱት በድርድሩና በፈረምነው መሰረት እንዲዳኙን ጥያቄዎችን እያቀረብን ነው ብሏል። ኃላፊነታቸውን እንዲወጡ ጥሪማ አቅርበናል። ኃላፊነታቸውን ይወጣሉ ብለንም ተስፋ እናደርጋለን ሲል ቃል አቀባዩ ለደዎች በሌ ገልጧል። የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓት ጉባኤ መጥራትን ጨምሮ ለህጋዊ ፓርቲነት መሟላት የሚገባውን መስፈርቶች አላሟላም በሚል ነው ከግንቦት አምስት ቀን 2017 ዓ ም ጀምሮ ከፖለቲካ ፓርቲነት መሰረዙን ያስታወቀው። ከቻይና ባንክ ለቢሾፍቱ ዓለም አቀፍ አየር ማረፊያ ግንባታ 500 ሚሊዮን ዶላር ተገኘ ተባለ። የቻይና ባንክ በቢሾፍቱ የሚገነባውን ዓለም አቀፍ አየር ማረፊያ ግንባታ ለመደገፍ ነው 500 ሚሊዮን ዶላር እንደሚያቀርብ መግለጹን የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ ያስታወቀው። ዋና ስራ አስፈጻሚው አቶ መስፍን ጣሰው ይህን የገለጹት በሞሮኮ ራባት እየተካሄደ ባለ አፍሪካ ኢንቨስትመንት ፎረም ላይ ነው። አቶ መስፍን ገንዘቡን የሚያቀርበው ባንክ የትኛው እንደሆነ ባይገልጡም ይድጋፍ ግን ለአየር ማረፊያው ግንባታ ስራ በጣም ወሳኝ ነው ብለዋል። በአቡ ሴራ አካባቢ የሚገነባው የቢሾፍት ዓለም አቀፍ አየር ማረፊያ 2.5 ቢሊዮን የአሜሪካን ዶላር ወጪ የሚጠይቅ ሲሆን ይህም የመሬት ግዥና የአካባቢ ነዋሪዎች ካሳን ያካታልም ተብሏል። ለግንባታ ስራው የሚውለው ስምንት ቢሊዮን ዶላር በግል ባለሀብቶች የሚቀርብ መሆኑን ነው የተጋለጠው። ኢትዮጵያ አየር መንገድ ዋና ስራ አስፈጻሚ ለፕሮጀክቱ ግንባታ የሚሆን በገንዘብ ለማሰባሰብ ከብዙ የፋይናንስ ተቋማት ጋር ድርድ እያደረጉ መሆናቸውን አስታውቀዋል። ከመካከለኛው ምስራቅ፣ ቻይና፣ ህንድ፣ አውሮፓና ከሰሜን አሜሪካ ጋር እየተነጋገርን ነው፣ እያገኘን ያለነው ምላሽም ጥሩ ነው ማለታቸውን ዓለም አቀፍ መገናኛ ብዙኃን ዘግበውታል። በምስራቅ ወለጋ በታጣቂዎች ተፈጸመ በተባለ ጥቃት አንድ የኦሮሚያ ክልል አቃቢ ህግ ሲገደል ሶስት አቃቢያነ ህግ ታገቱ ተባለ። በኦሮሚያ ክልል ምስራቅ ወለጋ ዞን በጀማ አርጆ ወረዳ ከጅማ ወደ ነቀምቴ ለስራ በመጓዝ ላይ የነበረው የኦሮሚያ ክልል አቃቢያነ ህግ ላይ በታጣቂዎች ተፈጸመ በተባለው ጥቃት አንድ አቃቢ ህግ መገደሉና ሶስቱም ደግሞ ታግተው ያሉበት አለመታወቁ ነው የተገለጠው። የኦሮሚያ ክልል አቃቢያነ ህግ ማኅበር ፕሬዝዳንት አቶ ታደሰ ንጉሴን ኢታና ለአዲስ ስታንዳርድ እንደገለጹት የኦሮሚያ ክልል አቃቢያነ ህግ የሆኑት ነጋሴ ከበዳ ከ አለማየው፣ መሰለ አዲሱ ለገሰና፣ ይርጋለም ምትኩ ለመንግስት ስራ ትናንት ዳር 17 ቀን 2013 ዓ.ም ከጅማ ከተማ ወደ ነቀምቴ በመጓዝ ላይ ሳሉ በምስራቅ ወለጋ ዞን በጅማ አረጆ ወረዳ ሐራ የተባለች ቀበሌ ሲደርሱ ነው ታጥቀው በጫካ ውስጥ በሚንቀሳቀሱ ቡድኖች ቁጥጥር ስር ውሏል የተባለው። ይህ ድርጊት ከሰዓት በኋላ ዘጠኝ ሰዓት አካባቢ መከሰቱን የገለጡ አቶ ታደሰ ታጣቂዎቹ አቃቢ ጎቹን ቁጥጥር ስር ካዋሯቸው በኋላ አቃቢ ህግ ነገሰ ከበደን በጥይት በመግደል የቀሩትን ሶስት አቃቢያነ ህግ አግተው ወስደዋል ሲሉ ተናግሯል። አቃቢ ህግ ነገሰ ከበደ መገደላቸውን የመገናኛ ብዙሀን ፈንድ ሊቋቋም መሆኑ ተገለጠ። ኢትዮጵያ መገናኛ ብዙኃን ምክር ቤት በገንዘብ ችግር ምክንያት ለመዘጋት የተቃረቡ መደበኛ መገናኛ ብዙኃን ለመታደግና የነጻ ሚዲያ ድምፅ እንዳይቋረጥ የሚያግዝ የመገናኛ ብዙኃን የገንዘብ ድጋፍ ቋት ወይም የሚዲያ ፈንድ ለማቋቋም የሚያስችል ሰፊ ውይይት ማካሄዱን አስታወቀ። የሚቋቋመው ፈንድ ለግልና ለህዝብ የሚዲያ ተቋማት የገንዘብ ድጋፍ እንደሚያደርግ የተገለጸ ሲሆን በተለያዩ ምክንያት ከስራ ውጭ በመሆናቸው ገቢያቸው የተቋረጠ ጋዜጠኞችን ለመታደግ እንደሚሰራም ተነግሯል። የምክር ቤቱ የስራ አስፈጻሚ ኮሚቴ ምክትል ሰብሳቢ አቶ ታምራት አሉ ባቀረቡት ጥናት በርካታ የሚዲያ ተቋማት በአሁኑ ወቅት በህትመት ወጪ መናር፣ በሳተላይት ክፍያ ውድነት እንዲሁም በሰራተኞች ደሞዝና የአስተዳደር ወጪ መናር ሳቢያ ዘላቂነታቸው አጣብቂኝ ውስጥ መግባቱን አብራርተዋል። አቶ ታምራት እንደገለጹት በሰለጠኑት ሀገራት የአንድ ሚዲያ መዘጋት እንደ አንድ ተቋም መዘጋት ሳይሆን የሚሊዮኖች ድምፅ መዘጋት ተደርጎ በመወሰዱ ሚዲያዎች የህዝብን ድምፅ ከማሰማት እንዳይታቀቡ ልዩ ልዩ ድጋፎችና ማበረታቻዎች ይደረጉላቸዋልም ነው ያሉት። ፈንዱ ሚዲያዎች ታማኝና ገለልተኛ መረጃ ለህዝብ የማድረስ ተግባር እንዲያጠናክሩ የገንዘብ ድጋፍ በማድረግ ህትመት ያቋረጡ ጋዜጣዎች ወደ ህትመት እንዲመለሱ እንዲሁም ከሳተላይት ላይ የወረዱ የቴሌቪዥን ጣቢያዎች ወደ አየር እንዲመለሱ ትልቅ ሚና ይጫወታልም ተብሏል። የፈንዱ የፋይናንስ ምንጮች መንግስትን፣ ዓለም አቀፍ ለጋሾችን፣ የግሉን ዘርፍ እንዲሁም ሌሎች የገቢ ማስገኛ መንገዶችን ሊያካትቱ እንደሚችሉ መገለጡን አሃዱ ሬዲዮ ነው የዘገበው። ቢሮው በደረቅ ጭነት ተሽከርካሪዎች ላይ ከ954 ሚሊዮን ብር በላይ ደረሰኝ ማስቆረጡን ገለጸ። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በ2018 በጀት ዓመት የመጀመሪያዎቹ አራት ወራት ውስጥ በ5203 የደረቅ ጭነት ተሽከርካሪዎች ላይ ባደረገው የደረሰኝ ቁጥጥር ከ954 ሚሊዮን ብር በላይ ደረሰኝ ማስቆረጡን ትላንት ረቡ በይፋዊ ማኅበራዊ ትስስር ገጹ ባሰራጨው መረጃ አስታውቋል። ቢሮው የደረሰኝ ቁጥጥሩን ያካሄደው በሁሉም አቅጣጫዎች ወደ ከተማ በሚገቡ ከከተማ በሚወጡና በከተማ ውስጥ በሚንቀሳቀሱ የደረቅ ጭነት ተሽከርካሪዎች፣ ሚኒባሶችና አነስተኛ ሽፋን ተሽከርካሪዎች ላይ መሆኑን ገልጧል። በዚህም ደረሰኝ ሳይዙ የተለያዩ ጭነቶችን በመጫን ሲንቀሳቀሱ የነበሩ 97 የደረቅ ጭነት ተሽከርካሪዎች በቁጥጥር ስር እንደዋለ የገለጠው ቢሮው 1039 ግብር ከፋዮች ደረሰኝ እንዲቆርጡ ማድረጉንና በ997 ግብር ከፋዮች ላይ ደግሞ አስተዳደሩ እርምጃ መውሰዱን አመላክቷል። ቢሮው ባደረገው በዚሁ የቁጥጥር ስራ ላይ የደረቅ ጭነት ተሽከርካሪዎች በጫናቸው ሸቀጦች ላይ 954 ሚሊዮን 83000 ብር ደረሰኝ እንዲቆረጥባቸው ማድረጉን ጠቅሷል። በአሁኑ ወቅትም የደረሰኝ ቁጥጥሩን በሌሊትም ጭምር እያካሄደ መሆኑን ቢሮው የገለጸ ሲሆን ያለ ደረሰኝ ሸቀጦችን በመጫን በሚንቀሳቀሱ ተሽከርካሪዎች ላይ ከአስተዳደራዊ እርምጃ በተጨማሪ በአሽከርካሪዎቹም ላይ የህግ ተጠያቂነት እንዲኖርም እንደሚያደርግ አስጠንቅቋል።